እግዚአብሔር በእኛ ላይ ያለውን ጭንቀት ሸክም፣ ያንን በነፍሳችን ላይ ያለውን ክብደት ሊወስድና ወደ ታላቅ የማይካድና ከሰማይ በሆነ በረከት ሕይወታችንን ሊለውጠው ነው። ይህ የሚቻል ነገር ብቻ አይደለም፣ ለሚያምኑት በእርግጠኝነት የሚሆን ነው። ዓለም ስታይ ድክመትን፣ ጭንቀትን፣ መፍረስንና ሽንፈትን ታያለች። ኃያሉ እግዚአብሔር አምላካችን ግን ከዚህ ያለፈ ነገርን ያያል። ታምር ከመሆኑ በፊት ያለውን ቅስፈት ያያል። የጸጋው በረከት በሰፊው ከመፍሰሱ በፊት ከግድቡ በኋላ የሚከማቸውን ትልቅ ክምችትን ያያል። ጭንቀታችሁ የሕይወታችሁ መጨረሻ አይደለም። ትልቁ በረከታችሁ የሚበቅልበት አፈር ነው። በደንብ አዳምጡ። ጭንቀት እግዚአብሔርን አያስፈራውም። ጭንቀታችሁ ዙፋኑን አያናውጠውም። ድንጋጤያችሁ ተስፋችሁን አይሽረውም። በጭንቀት ስትዋጡ፣ ተስፋችሁ እንደተመናመነ ሲሰማችሁ ያኔ እግዚአብሔር ጣልቃ ይገባል። ያኔ እጆቹን ዘርግቶ ሰማይ ብቻ ሊያስረዳው በሚችል መንገድ ሥራ ይጀምራል። እግዚአብሔር ሁሉንም ነገር ለእርሱ እንድትሰጡት ነው የሚፈልገው። ሸክማችሁን ለረጅም ጊዜ ተሸክማችኋል። በደረታችሁ ላይ ያለው ያ ክብደት፣ በነፍሳችሁ ውስጥ ያለው ያ ህመም፣ ትንፋሻችሁ ውስጥ ያለው ያ ሲቃ፣ ይህ በራሳችሁ የምትቆጣጠሩት ወይም የምትፈቱት የእናንተ ብቻ ጉዳይ አይደለም። እግዚአብሔር እንዲህ ይላል የሚጨንቃችሁን ሁሉ በእርሱ ላይ ጣሉ እርሱ ያስብላችኋልና ከጭንቀቶቻችሁ የተወሰኑትን ብቻ አላለም። ሁሉንም ሸክም ሁሉንም ጭንቀት ሁሉንም ፍርሃት እንቅልፍ የሚነሷችሁን ጉዳዮች ሁሉ ነው ያለው ጭንቀት ዕጣ ፋንታችሁ እንዳልሆነ ልንገራችሁ እግዚአብሔር ዝም ሲል ከጥላት ወጥመድ ያሸሻችሁ ስለሆነ ነው አንዳንዶቻችሁ በጥልቅ ተጽዕኖ ውስጥ እንዳላችሁ ይሰማችኋል እና ጌታ ወይ የት ነህ? ይህ ለምን ሆነ እያላችሁ ትጸልያላችሁ። እግዚአብሔር ግን እንዲህ ይላል፦ ልጄ እዚህ ነኝ፣ ባሎ ነፋሱ መካከል ነኝ። ጭንቀታችሁ እንዲቀርጻችሁ፣ እንዲያሰፋችሁ፣ እንዲያጠነክራችሁ እየተጠቀምኩበት ነው እንጂ እየቀጠዋችሁ አይደለም። እያዘጋጀኋችሁ ነው። የሚሰማችሁ ከባድ ተጽዕኖ የሆነ ነገር ሊሰበር ወይም የሆነ ነገር ሊቀየር እንደሆነ ማረጋገጫ ነው። የመሰበር ስሜት የሚሰማችሁ ያ ጊዜ የበረከታችሁ ጅማሩ እንደሆነ ስትገነዘቡ ሁሉም ነገር ይለወጣል። ጠላት ጭንቀታችሁ የድክመት ምልክት እንደሆነ ሊያሳምናችሁ ይሞክራል። እግዚአብሔር ግን በቅርቡ የሚመጣ ትልቅ ግኝት ምልክት ነው ይላል። የሰማይ መልአክትን ለማንቀሳቀስ ዝግጁ ናችሁ። ምክንያቱም የምትችሉትን ሁሉ ስታደርጉ፣ እምባችሁን ስታፈሱ፣ ጸሎት ስትጸልዩ እግዚአብሔር በማይቻል ነገር ውስጥ ኃይሉን በመግለጥ ጣልቃ ይገባል። ግን እኔ ምን ውስጥ እንዳለሁ ምን አይነት ጫና ውስጥ እንዳለሁ አላውቅም ልትሉ ትችላላችሁ። እና ትክክል ናችሁ፣ አታውቁትም። እግዚአብሔር ግን ሁሉንም ነገር ያውቃል። ጭንቀት፣ የሐዘን ክብደት ምን እንደሆነ ያውቃል። ኢየሱስ በተጨነቀ ጊዜ አልቅሷል። በጌቴ ሰማኔ የደም ነጥብጣብን እስኪያልበው ድረስ ተጨንቋል። ያ ጭንቀት የዓላማ በር ሆነ የአከባድ ጊዜ የድነት ማዕዘን ሆነ። ስለዚህ የእናንተም ጌቴ ሴማናያችሁ ወደ ድላችሁ ሊቀየር እንደሆነ በነግራችሁስ ከመስቀል በኋላ ትንሣኤን ያመጣው ያ ጭንቅ እናንተም ካላችሁበት እግዚአብሔር ከጭንቀታችሁ በኋላ ታላቅ ነገር ሊያመጣ እንደሆነ ነግራችኋለሁ። ሊያጠፋችሁ ሲሞክር የነበረው ነገር እግዚአብሔር ሊያሳድጋችሁ የሚጠቀምበት ነገር ነው። ጠላት ለክፉ አስቦታል፣ እግዚአብሔር ግን ለበጎ ይለውጠዋል። ቶሎ ተስፋ ለመቁረጥ አስቸኩሉ። ጭንቀቱ እግዚአብሔር እንደ ተዋችሁ የሚያሳይ ምልክት አይደለም። በተለየ መንገድ እግዚአብሔር በሕይወታችሁ ላይ ሊንቀሳቀስ እንደሆነ ማረጋገጫ ነው። ጠላት ተአምር ከመሆኑ በፊት በጣም ጠንክሮ ያጠቃል። መልካም ነገር ከመሆኑ በፊት ጫናው ይጨምራል። ለዚህ ነው ትግሉ በጣም የከበደው። ለዚህ ነው ተቃውሞው የማያቋርጠው። ምክንያቱም የሚመጣው በረከት በጣም ትልቅ በጣም መለኮታዊ እጣ ፋንታን የሚቀይር ስለሆነ እግዚአብሔር በእናንተ በኩል ሊያደርገው ባለው ነገር ሲኦል በፍርሃት ይንቀጠቀጣል። አልተረሳችሁም። አልተተዋችሁም። ብቻችሁን አይደላችሁም። የነገሥታት ንጉሥ፣ የጌቶች ጌታ፣ የሰማይና የምድር ፈጣሪ ከእናንተ ጋር ነው። እርሱም ትናንሽ በረከቶችን አይሰጣችሁም። ጎዶሎ የሆነ ታምራትን አይሠራም። እግዚአብሔር ሲባርክ እያንዳንዱ ተጠራጣሪ፣ እያንዳንዱ ጠላት እርግጥ ጌታ ይህን አድርጓል ብሎ ለመቀበል በሚያስችለው መንገድ ያደርገዋል። ተሸክማችሁ የኑራችሁ ጭንቀት ማንነታችሁ አይደለም፣ ዝግጅት ነው፣ የእጣፋንታ መደበቂያ ነው። እየተሰበርኩ ነው ብላችሁ አስባችሁ ይሆናል። እግዚአብሔር ግን እየገነባችሁ ነው ይላል። አውሎ ነፋሱ ሊያጠፋኝ ይችላል ብላችሁ አስባችሁ ነበር፣ ነገር ግን ወደ ተስፋችሁ እየወሰዳችሁ ነው። የሚመጣው የበረከት መጠን ምን ያህል እንደሆነ ብታውቁ ጭንቀቱ በጣም የጠነከረበትን ምክንያት ትረዱ ነበር። እግዚአብሔር በሕይወታችሁ ላይ ሊለቀው ያለውን ነገር ማየት ብትችሉ ጫናውን ከመርገም ይልቅ በሁኔታ ውስጥ እርሱን ማመስገን ትጀምራላችሁ። ምክንያቱም እናንተ ጭንቀት የምትሉት የእግዚአብሔር ትልቅ በረከት የሚዘጋጅበት መድረክ ነው። ሁሉም በእርሱ ቁጥጥር ስር ነው እና ዛሬ ወስኑ። ጭንቀቱ ከእግዚአብሔር ያረቃችኋል ወይስ ወደ እርሱ መገኘት ጠልቃችሁ እንድትገቡ ያደርጋችኋል? ጭንቀት በእርግጥ የምናምነውን ነገር የሚገልጥ ነው። በፍርሃት ስር ውስጥ ከሆናችሁ ጭንቀት ያናውጣችኋል። ነገር ግን በእምነት ስር ከሆናችሁ ጭንቀት ያጠነክራችኋልና የበለጠ እንድትጸልዩ፣ በጥልቀት እንድታምኑ፣ በጽናት እንድትቁሙ ይገፋፋችኋል። እናም ባልጠበቃችሁት መንገድ የእግዚአብሔርን እጅ ማየት ትጀምራላችሁ! ይህንን መረዳት አለባችሁ፣ እግዚአብሔር ገና ታሪካችሁን አልጨረሰም። የሚሰማችሁ ጭንቀት መደምደሚው አይደለም፣ ነገር ግን ወደ ለውጥ የሚወስድ ሂደት ነው። እግዚአብሔር ገጹን ሊገልጥ ነው። በቀጣዩ ምዕራፍ ሰዎችን ደስተኛ ወደሚያደርግ በረከት፣ ተቺዎችን በሚያሳፍር በረከት፣ ትውልድን ነፃ በሚያወጣ በረከት ይሞላል። ስለዚህ ጭንቀት አምልኳችሁን እንዳይሰርቅባችሁ፣ እምነታችሁን እንዳይነጥቅባችሁ፣ እንደ ነዳጅ ለጸሎት ሕይወታችሁ እንደ መወጣጫ መሰላል ተጠቀሙበት። በድፍረት ወደ እግዚአብሔር ፊት በመቅረብ እንዲህ ብላችሁ ተናገሩ። ጌታ ሆይ እንዴት እንደማደርገው እኔ አላውቅም፣ ግን እንደምታደርገው አምናለሁ። ይህ ዐይነቱ እምነት ሰማይን ያንቀሳቅሳል፣ ተራሮችን ያንቀሳቅሳል። በገጠማችሁ ጭንቀት አትገለጹም፣ በምታምኑት እግዚአብሔር እንጂ። እርሱ አንድ ጊዜ እንኳን ተሸንፎ አያውቅም። ልጆቹን ጥሎ ያውቅም። ከጥልቅ ተስፋ መቁረጥ የሚወጣን ጩኸት ችላ ብሎ አያውቅም። እግዚአብሔር ጭንቀታችሁን ወደ ምስክርነት ሊለውጠው ነው፣ ደግሞ ለእናንተ ብቻ ሳይሆን ከእናንተ ጋር ለተገናኙ ሁሉ ጭምር ነው። ልጆቻችሁ ያዩታል፣ ቤተሰባችሁ ይመሰክራሉ፣ በዙሪያችሁ ያሉ ሰዎች ሁሉ ይሰሙታል። ይህም የሆነው እግዚአብሔር ሲባርካችሁ ከህይወታችሁ በላይ በሆነ ኃይል ስለሚያስተጋባ ነው። ስለዚህ ራሳችሁን ቀና አድርጉ፣ ትከሻችሁን አስተካክሉ፣ እንባችሁን አብሱ። በረከቱ በመንገድ ላይ ነው። ዝም ብሎ በረከት ሳይሆን ትልቅ በረከት፣ የእግዚአብሔር እጅ ብቻ የሚሸክመው በረከት፣ ከባቢ አየርን የሚቀይር በረከት፣ እግዚአብሔር ያደረገውን ተመልከቱ ከማለት ውጭ ሊገለጽ የማይችል በረከት። አንዳንዶቻችሁ ከመቼውም ጊዜ በበለጠ ከፍተኛ ጫና ውስጥ ቆማችኋል እናም እግዚአብሔርን በጣም የሚጎዳን ለምንድን ነው ብላችሁ እየጠየቃችሁ ነው አሁን ስሙኝ ወርቅ በእሳት ውስጥ እንደሚጣራ ተዋጊዎች በጦርነት ውስጥ ብቻ እንደሚሰለጥኑ የሚሰማችሁ ነገር ሁሉ ጥፋት አይደለም መለኮታዊ እድገት እንጂ እግዚአብሔር በብርሃን ውስጥ አያዘጋጃችሁም እርሱ በጨለማ ውስጥ በስውር ቦታ በብቸኝነት ቦታ፣ በጭንቀት ቦታ ያዘጋጃቸዋል። ምክንያቱም በምቾት ስፍራ እድገት ስለሌለ ስሮቻችሁ በጥልቀት ስር የሚሰዱት እምነታችሁ በሚፈተሽበት ቦታ ነው። በእምነታችሁ የምትጸኑት ወይም የምታድጉት እንዲሁም የወደፊት እጣችሁ ቅርጽ የሚይዘው በዚህ ስፍራ ስለሆነ ነው በምቾት ሳይሆን በመከራ ውስጥ የሚመጣው በረከት ርካሽ፣ ጥልቀት የሌለው ወይም ጊዜያዊ አይደለም። ጭንቀቱ እውን የሆነው ለዚህ ነው። የጥሪያችሁ ሸክም ከባድ ስለሆነ እግዚአብሔር የሚመጣውን ነገር ለመሸከም ጀርባችሁን እየገነባ ነው። ስለዚህ ያለ ጫና፣ ያለ ምንም ፈተና ወይም ትግል ሰላም ያላቸው በሚመስሉት ሰዎች አትቅኑባቸው። ጉዟችሁን ከሌላ ሰው ጋር አታወዳድሩ። በእጅጉ ከባድ የጭንቀት ጊዜያት ምክንያት ጠባሳዎች ያላቸው አንዳንድ በጣም የተቀቡ ሰዎች አሉ። ነገር ግን ያሸነፉት በራሳቸው ጥንካሬ ሳይሆን አምላካቸው ከነርሱ የበለጠ ጠንካራ ስለነበረ ነው። እናንተም እንደዚሁ ናችሁ። ከክህደት፣ ከኪሳራ፣ ከልብ ስብራት፣ ከግራ መጋባትና ከዝምታ ከእነዚህም በኋላ እንኳ ጸንታችሁ ቆማችኋል። አሁንም እዚህ ናችሁ። በዚህ ሁሉ ውስጥ ብቻ እግዚአብሔር እንደተሸከማችሁ የሚያሳይ ማስረጃ ነው። ሁሉንም ነገር በራሳችሁ አቅም ስለፈታችሁት አይደለም የዳናችሁት እየተሰባበራችሁ ሳለ ጸጋው ስለያዛችሁ ብቻ ነው። በጭንቀት ውስጥ እያላችሁ እግዚአብሔርን ባመናችሁበት ጊዜ ሁሉ ወደ መፍትሔ አንድ እርምጃ ቀርባችሁ አለ። በከባድ ሁኔታ ውስጥ እጆቻችሁን ለአምልኮ ባነሳችሁበት ጊዜ ሁሉ የሲኦልን በሮች አናውጣችኋል። ከሞት ይልቅ ሕይወትን በተናገራችሁበት ጊዜ ሁሉ ድምፃችሁን ከሰማይ ጋር አስተካክላችኋለ። የእግዚአብሔር ልጆች በፈተና ውስጥ ሲያመሰግኑት ሰማይ ያስተውላል። ይህ አይነቱ እምነት የእግዚአብሔርን ትኩረት ይስባል። ይህ አይነቱ እምነት ተራሮችን ያንቀሳቅሳል። ይህ አይነቱ እምነት በጣም ትልቅ የሆኑ በረከቶችን ይከፍታል። ስለዚህ አንድ ነገር ማሰብ አለባችሁ። እግዚአብሔር የገባላችሁን ቃል አይረሳም። እርሱ አሁንም ታሪካችሁን እየጻፈ ነው። እናም የተከበረው ነገር ገና ይመጣል። መለኮታዊ ግንኙነቶችን እያስተካከለ እድሎችን እየፈጠረና ያላወቃችኋቸውን ሰንሰለቶች እየበጣጠሰ ነው። እግዚአብሔር ሊባረካችሁ ሲዘጋጅ በረከቱ ወዲያው አይጀምርም። ብዙ ማዕበሎች በሕይወታችሁ ማለፍ ይጀምራሉ። ከዚህም በኋላ መገንባት መሰራት ትጀምራላችሁ። እርሱም ሲገነባ በአሸዋ ላይ ሳይሆን በዓለት ላይ ይገነባል። ያልተረጋጋ ነገር ሁሉ መንቀጥቀጥ የነበረበት ለዚህ ነው። የሐሰት ግንኙነቶች መውደቅ የነበረባቸው ለዚህ ነው። የውሸት ደህንነት መጋለጥ የነበረበት ለዚህ ነው። ምክንያቱም እግዚአብሔር ዘላቂ በረከቶችን ጥልቀት በሌለው አፈር ላይ አይገነባም። ስለዚህ አዲሱን ከመስራቱ በፊት መሬቱን ማጽዳት፣ ማስተካከል ነበረበት። ለዚህ ነው ነገር ሁሉ ያበቃለት ከባድ ማዕበል ውስጥ ያላችሁ የሚመስላችሁ። ስለዚህ አንድ እውነት ግን ልንገራችሁ አንድ በረከት ብቻ ሳይሆን ሁሉንም ነገር የሚቀይረውን አዲስ መንገድ የሚዘረጋውን ለሌሎች ምስክር የሚያደርጋችሁን ጊዜያዊ ከፍታ ሳይሆን ዘላቂ ለውጥ ያለው ከምንጩ የማያውቆም አይነት በረከት ሲመጣ በፍጥነት በከባድና በማያስተባብል ሁኔታ ይመጣል። ምክንያቱም እግዚአብሔር ሲንቀሳቀስ በድንገት ይንቀሳቀሳል። በስጋችሁ ልትዋጉለት፣ ልትለመኑለት፣ ልትጣጣሩለት አትችሉም። ይህ በረከት የሚመጣው በታዛዥነት ራስን በመስጠትና ጭንቀት በሕይወታችሁ ውስጥ ባመጣው ልዩነት ነው። ሲደርስም ጭንቀቱ ትርጉም ይኖረዋል። በጣም ረጅም የነበሩት ሌሊቶች ጫናቸው በጣም የጠነከረው ለምን እንደሆነ አሁን ትረዳላችሁ። እግዚአብሔር ቆይ ያላችሁ ለምን እንደሆነ ማየት ትጀምራላችሁ። እና ይህ በረከት ዝግጅት ያስፈልገው ነበር ለካ ትላላችሁ። እግዚአብሔር መቼም ሕመምን ጫናን፣ ወይም ዓላማ የሌለውን ጭንቀት አያመጣም! ሊሰብራችሁ የመሰላችሁ ነገር እርሱ ሊባርካችሁ የሚጠቀምበት ነገር ነው። አምላካችን ምን ያህል ኃያል እንደሆነ የሚያሳየው ይህ ነው። ተቃውሞን እንደ ዕድል ይጠቀማል። መከራን ወደ ቅባት ይለውጣል። ጭንቀትን ወደ ጥንካሬና የስሜት ቀውስን ወደ ድል ይለውጣል። ነገር ግን መራመዳችሁን አሁንም መቀጠል አለባችሁ። ማመናችሁን መቀጠል አለባችሁ። በዙሪያችሁ ያለው ነገር ሁላ ሌላ ነገር ባያወራችሁም እንኳ የገባላችሁን የተስፋ ቃል በህይወታችሁ ላይ ማወጃችሁን መቀጠል አለባችሁ። የሚሰማችሁን ነገር አትናገሩ፣ እርሱ የገባላችሁን ቃል ተናገሩ። እናንተ ራስ እንጂ ጅራት አይደላችሁም፣ ከላይ እንጂ ከታች አይደላችሁም፣ ከአሸናፊዎች በላይ ናችሁ። የተመረጣችሁ፣ የተሾማችሁ፣ የተቀባችሁና የተጠበቃችሁ ናችሁ። ዛሬ የሚሰማችሁ ጭንቀት ወደ እጃችሁ ሊደርስ ያለውን በረከት የምትወልዱበት ምጥ ነው። በረከቱ ቀድሞውንም በመንቀሳቀስ ላይ ነው። ቀድሞውንም በመንገድ ላይ ነው። እግዚአብሔር ፍጹም እንድትሆኑ አይጠብቅም፣ ዝግጁ እንድትሆኑ እንጂ። አንዳንድ ጊዜ ዝግጁነት እንደ ጥንካሬ ሳይሆን እንደ ተስፋ መቁረጥ ይታያል። እና በመጨረሻም እግዚአብሔር ሆይ ያለ አንተ ይህን ማድረግ አልችልም ወደ ማለት ትመጣላችሁ። ይህ ጩኸት የራስን አሳልፈው የመስጠት ድምፅ ነው እና እግዚአብሔር ራስን አሳልፎ መስጠትን ከተፈጥሮ በላይ በሆነ አቅርቦት ምላሽ ይሰጣል። አንዳንዶቻችሁ ሁኔታዎቻችሁን ሊቀየር ከሚችል ጸሎት፣ በሮቻችሁን ሊከፍት ከሚችል የመታዘዝ ተግባር፣ ከአምልኳችሁ፣ ከምስጋናችሁ ርቃችኋል። ይህ የማፈግፈግ ጊዜ አይደለም። ይህ ተስፋ የመቁረጥ ጊዜ አይደለም። ይህ እግራችሁን በእግዚአብሔር ቃል ላይ ተክላችሁ ቢገድለኝም እንኳን በእርሱ ታመናለሁ፣ በለሱ ባያበብም እንኳን ደስ ይለኛል ጫናው ቢበዛም እንኳን አመሰግነዋለሁ የምትሉበት ጊዜ ነው። ምክንያቱም እንደዚህ አይነት እምነት ተአምራትን የሚያደርግ ነው። ያኔ ግድግዳዎች ይፈርሳሉ፣ ሰንሰለቶች ይሰበራሉ፣ በረከቶች ይትረፈረፋሉ። እግዚአብሔር በእነዚህ አይነት እምነት ይሳባል። እግዚአብሔር ጭንቀታችሁን ወደ ትልቅ በረከት ሊለውጠው ነው። ትንሽ ሽልማት ወይም ትንሽ መሻሻል አይደለም። ትልቅ በረከት፣ ህመማችሁን የሚሽር በረከት ጥንካሬን የሚያጠፋ በረከትና ከአመድ ወደ ውበት ከሐዘን ወደ ደስታ የሚቀይር በረከት ነው። እና ከዚህ በኋላ ያለፈውን ጭንቀታችሁን በአዲስ አይል ማየትና ለመልካም እንደሆነ መረዳት ስትጀምሩ እርግማን ሳይሆን ማነቃቂያ፣ ውድቀት ሳይሆን ወደ ሙሉ ብልጽግና የሚያሸጋግራችሁ ድልድይ ፍቅር ማንነቱ በሆነ መውደድ በማያቆምና ጭራሽ አብዝቶ ሊባረካችሁ ሁልጊዜ ማቀድ ካላቆመ አባት እቅፍ ውስጥ ቀጥታ የመራችሁ ድልድይ መሆኑን ትረዳላችሁ። ስለዚህ እናንተ ብቻ በእርሱ ጸንታችሁ ቁሙ! በቃሎቹ ስር ስደዱ እና ለእርሱ ራሳችሁን አሳልፋችሁ በመስጠት በመገኘት ውስጥ ኑሩ። ከዛም በኋላ ሊገድላችሁ የመሰላችሁ ያ ጭንቀት እግዚአብሔር ክብሩን በእናንተ በኩል የሚያሳይበት መድረክ እንደሆነ ታያላችሁ። እግዚአብሔር ሊያሰፋችሁ ስላሰበህ ግዛታችሁን እያስፋፋላችሁ ነው ወደ ለውጥ እየሳባችሁ ስለሆነ ውጥረቱን እየፈቀደ ነው። ሊያጠፋችሁ ሳይሆን ወደ እጣችሁ ሊወስዳችሁ ምቾቶቻችሁን እያናወጠ ነው። የምቾት ቀጠናዎች ወደ ጥሪዎቻችሁ በጭራሽ አያሳድጓችሁም። እግዚአብሔር ጥሩ ስፍራ ከሚመስል ግን ካልሆነ ቦታ ሊነቅላችሁና ወደ ቅዱስ ነገርና ወደ ከበረ ነገር ሊያስገባችሁ ይፈልጋል። አንዳንድ በሮች መዘጋት የነበረባቸው ለዚህ ነው። አንዳንድ ሰዎች መሄድ የነበረባቸው ለዚህ ነው። አንዳንድ ህልሞቻችሁ እንደጠበቃችሁት ያልተሳኩት ለዚህ ነው። ይህ ውድቀት አይደለም፣ አባታዊ ጣልቃ ገብነት ነው። በጊዜያዊ ነገር ላይ ተጣብቃችሁ ጊዜያችሁን እንዳስጨርሱ ስለማይፈልግ እግዚአብሔርም ዘላለማዊ በሆነ ነገር ሊባርካችሁ እያዘጋጃችሁ ነው። እግዚአብሔርም ሙሉ የሆነ እረፍት ሊሰጣችሁ ሲፈልግ በእሳት ውስጥ ያሳልፋችኋል። ነፍሳችሁ ሙሉ በሙሉ እየተጨመቀች እንደሆነ እስኪሰማችሁ ድረስ በከባድ ጭንቀት ውስጥ ታልፋላችሁ። ነገር ግን ወዳጆቼ በእነዚያ ጊዜያት እግዚአብሔር ምርጡን ስራውን እየሰራ ነው። ልታብራሩት የማትችሉት አይነት ስራ፣ ባላችሁ ነገር ልትለኩት የማትችሉት አይነት ስራ፣ ማንነታችሁን የሚቀይር ታላቅ ነገርን በሕይወታችሁ ያመጣል። ምክንያቱም እግዚአብሔር ጭንቀትን ወደ በረከት ሊለውጥ ሁኔታዎችን ብቻ አይለውጥም፣ እርሱ እናንተንም ሊለውጣችሁ ስለሚፈልግ ነው። ልቅሷችሁን ወስዶ ጥበብን ይሰጣችኋል። ሸክማችሁን ወስዶ ድፍረትን ይሰጣችኋል። ጭንቀታችሁን ወስዶ ስልጣንን ይሰጣችኋል። እና በድንገት በተለየ ሁኔታ መሄድ ትጀምራላችሁ። በተለየ ሁኔታ ትጸልያላችሁ። በተለየ ሁኔታ ትናገራላችሁ። ምክንያቱም አንድ ነገር አልፋችኋል፣ እቶኑንም አይታችኋል፣ አመዱን ቀምሳችኋል። አሁን የእግዚአብሔርን መልካምነት እንድታወሩ ተጠርታችሁ ወጥታችኋል። ይህ ምን ማለት እንደሆነ ትረዳላችሁ። ይህ የጭንቀት ጊዜ መጨረሻችሁ እንዳልሆነና ማንነታችሁ እውን ሆኖ የሚገለጥበት እንደሆነ ታውቃላችሁ። የልዑል እግዚአብሔር ልጆች ናችሁ። የንጉሡ ልጆች ከሆናችሁ ደግሞ ጭንቀት ጌታችሁ አይደለም። ሰላም ርስታችሁ ነው። ሞገስ ትሩፋታችሁ ነው። ድል የልደት መብታችሁ ነው። ከጭንቀት መሸሽ ስታቆሙና ወደ አዳኙ መቅረብ ስጀምሩ አንድ ነገር ይለወጣልና ማሸነፍ ትጀምራላችሁ። እግዚአብሔርን እንዲያስወግደው ብቻ መጠየቅ ታቆማላችሁ እና እንዲጠቀምበት መጠየቅ ትጀምራላችሁ። ይህ የጎለመሰ ያደገ አማኝ ምልክት ነው። እሳቱን ማስወገድ ሳይሆን በእሳት ውስጥ እርሱን ማግኘት፣ ህመሙ መሸሽ ሳይሆን ህመሙ መድረሻችሁ እንዲሆን መፍቀድ ነው። ስለዚህ ልጠይቃችሁ፣ ይህ የምታልፉበት ጭንቀታችሁ በእርግጥ የሰማይ ሐሳብ ቢሆንስ? ያ እንቅልፍ የሌለበት ሌሊታችሁ ለጥልቅ ጸሎት ጥሪ ቢሆንስ? እነዛ የተዘጉ የመሰሏችሁ በሮች እግዚአብሔር የተሻለ ነገር ከፊታችሁ እንዳለ እያሳያችሁ ቢሆንስ? ብቸኝነታችሁ የእርሱን ሹክሹክታ በግልጽ እንድትሰሙ ወደ እርሱ እየጎትታችሁ ቢሆንስ? ጭንቀትን ብቻችንን ስንሸከመው መርዝ ይሆናል። ነገር ግን ለእግዚአብሔር ስንሰጠው የተቀደሰ ይሆናል። በጌታ እጅ መሳሪያ ይሆናል። እግዚአብሔርም ጠላት ሊሰብራችሁ የላከውን ይወስዳል፣ ከእርሱም እጅግ የከበረ ነገርን ይሰራበታል። ሲኦልም ጸጥ ትላለች። የነፍሳችሁ ጥልቅ ትግል ምስክርነታችሁ ይሆናል። ዝም ብላችሁ አታልፉትም። በኃይል ትወጣላችሁ፣ በመገለጥ ትወጣላችሁ፣ በእግዚአብሔር ክብር እያበራችሁ ትወጣላችሁ። ሰዎችም ያንን ጊዜ እንዴት አለፋችሁት ብለው ይጠይቋችኋል። እናንተም አይናቸውን እያያችሁ እንዲህ ትሏችኋላችሁ፣ ዝም ብዬ ያላለፍኩትም፣ በእርሱ ተደግፌ ተሸክሞኝ፣ በእርሱ ተጠብቄ ነው ምንም የሚያቆመኝ ኃይል በሌለኝ ጊዜ እንኳን እንዳልወድቅ ባደረገኝ አምላክ ብርታት አግኝቼ ነው ትሏችኋላችሁ። ጸጋ ባዶ በሆናችሁ ጊዜ ይመጣል። ጸጋ የሚፈሰው ትዕቢት በሌለበት ነው። ጭንቀት ሁሉንም ትርኢት፣ ሁሉንም አስመሳይነት፣ ሁሉንም ጭምብል ያስወግዳል። እርሱም ወደሚያስፈልጋችሁ ፊት ለፊት ያገናኛችኋል። እግዚአብሔር በጭንቀታችሁ አይከፋም፣ በድካማችሁ አይቆጣም፣ አይበሳጭም። ይልቁንም ወደ እራሱ ይስባችኋል። ኢየሱስም መስቀሉን ያልሸሸው ለዚህ ነው፣ ይልቁንም ተቀበለው። በመከራው ደህንነት መጣ፣ በስቃዩ ወደ ሰማይ መግቢያ ተገኘ። መድኃኒታችን ይህንን መንገድ ከተጓዘ እግዚአብሔር በሕይወታችሁ ጭንቀትን ሲፈቅድ አትደነቁ። ሊያሸነፋችሁ፣ ሊሰብራችሁ ሳይሆን ሊያድናችሁ ነው። ከራስ መመካት፣ ጥልቀት ከሌለው እምነት፣ ከምታዩት ብቻ፣ ከምትኖሩት ሕይወት ሊያድናችሁ ነው። እርሱን በማወቅ እንድትኖር ይፈልጋል። በእውነት እርሱን ወደ ማወቅ ስትመጡ ጭንቀት ኃይሉን ያጣል፣ ፍርሃት ድምፁን ያጣል፣ ተስፋም እንደ ንጋት ፀሐይ ይወጣል። እግዚአብሔር በእናንተ ውስጥ አሁን የሚያደርገው ይህን ነው። ከከባድ ነገር ውስጥ ቅዱስ ነገር እየተወለደ ነው። ጭንቀትን ወደ መልካም ነገር እየለወጠ ነው። ጫናን ወደ ዓላማ እየለወጠ ነው። የሌሊቶቻችሁን ጩኸትና ለቅሶ፣ እንቅልፍ ማጣት ወደ ተአምራት ማለዳ እየለወጠ ነው። ሰማይም ሁሉ እየተመለከተ እየጠበቀ፣ እያበረታታ እንዲያለ ያውጃል አምላካችን ቀጥሎ ምን እንደሚያደርግ ተመልከቱ። ስለዚህ አሁን በግርግር መሃል እሱን እንድታመሰግኑት አበረታታችኋለሁ። ጫና ሲበረታም አመስግኑት፣ እንባችሁ ሳይደርቅም አመስግኑት። ምክንያቱም ከበረከቱ በፊት እርሱን ስታመሰግኑት እምነታችሁ በውጤት ላይ እንዳልተመሰረተ ታውጃላችሁ። ግንኙነታችሁ ከላይ የተመሰረተ እንደሆነ ታሳያላችሁ። እናም በውጥረት ውስጥ ውዳሴያችሁ ሲጨምር መንፈሳቹህ መለወጥ ይጀምራል። ሰንሰለቶች መውደቅ ይጀምራሉ። ጨለማ መንቀጥቀጥ ይጀምራል። በአንድ ወቅት ፍርሃትን ብቻ ያያችሁበት አይን የእግዚአብሔርን የጣት አሻራዎች ማየት ይጀምራሉ። እያጋጠማችሁ ያለው አውሎ ነፋስ የእናንተ ታሪክ መጨረሻ አይደለም፣ ወደ ቀጣዩ መርሐፋችሁ መግቢያ በር ነው። እግዚአብሔር ከእናንተ ጋር የጀመረውን አልጨረሰም። እሱ ተመልካች ብቻ እንዳልሆነ በማወቅ አንድ ተጨማሪ እርምጃ ውሰዱ በእምነት በመተማመን እሱ የታሪካችሁ ደራሲ ነው። ይህ ምዕራፍ ብቻ ነው እንጂ መላው ታሪካችሁ አይደለም። በረከታችሁ እየመጣ ነው። ድሉ አስቀድሞ ተጽፏል። ስለዚህ በድፍረት ወደ ዓላማችሁ ሂዱ። በእሱ ሂደት መኑ። ምክንያቱም የተሻለው ነገር ገና ይመጣል። እናም ኃያሉ የእግዚአብሔር እጅ ጭንቀታችሁን ወደ ሕይወታችሁ ታላቅ በረከት ሲለውጠው ትመሰክራላችሁ።